ማንቸስተር ዩናይትድ ማሰናበት ለሚፈልጋቸው ተጫዋቾች በሚሊዮኖች የሚቆጠር ገንዘብ ሊከፍል ነው። በብሪያን ኤምቤሞ ጉዳይ ላይ የተሰማ አዲስ መረጃም አለ፤ ትሰሙታላችሁ። የአርሰናል አጥቂዎችን ፍለጋ እንደቀጠለ ነው። መድፈኞቹ በአዲስ ተጫዋች ላይ ትኩረታቸውን አሳርፈዋል። በስፖርቲንግ ሊዝበን እና ጋዮ ኮሬሽ መካከል በተፈጠረው ልዩነት ዙሪያም አዲስ መረጃ ወጥቷል ወደ እናንተ እናደርሰዋለን ክሪስቲያኖ ሮናልዶ በዓለም የክለቦች ዋንጫ ለሚሳተፉ ክለቦች ያልፈረመበትን ምክንያት ግልጽ አድርጓል እነዚህንና ሌሎች ጉዳዮችን እያነሳን እስከተወሰኑ ደቂቃዎች ከእናንተ ጋር ቆይታ እናደርጋለን ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አሪፍ ጊዜን ያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን የኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኮን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራው ፕሮግራምም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ ንላለን። ለስካሁን ድጋፍ ይሄው ከልብ እናመሰግናለን። የመጀመሪያ ወሬያችን የምናደርገው የክርስቲያኖ ሮናልዶን ጉዳይ ነው። ክርስቲያኖ ሮናልዶ እንግዲህ ከአልናስር ጋር እስከ 2027 ድረስ የሚያቆየውን ኮንትራት ከመፈረሙ አስቀድሞ የተለያዩ መረጃዎች ይወጡ ነበረ። ተጫዋቹ በዓለም የክለቦች ዋንጫ ላይ ለመሳተፍ ከፍተኛ ፍላጎት እንዳለው፣ ዓለም ዋንጫው ላይ ከሚሳተፉ ክለቦችም የተወሰኑት ክርስቲያኖ ሮናልዶን የማስፈረምና ዓለም ዋንጫው ላይ እነሱን እንዲወክል የማድረግ ፍላጎት እንደነበራቸው ፍላጎታቸውንም እንደዚሁ ለመተግበር የተግባር እንቅስቃሴ ያደርጉ እንደነበረም ይነገር ነበር። ታዲያ ከእነዚህ ክለቦች መካከል አንዳቸውም አልተሳካላቸውም። ክርስቲያኖ ሮናልዶን ይዘው በዓለም ዋንጫው ላይ መግባት የነበራቸው ፍላጎት ሳይሳካና ሳይፈጸም ቀርቷል። ክርስቲያኖ ሮናልዶ አሁን ለምን ይህ እንዳልተፈጸመ ከአዲሱ ውሉ በኋላ ለአልናስር ድረገጽ ተናግሯል። እንግዲህ ክርስቲያኖ ሮናልዶ ራሱ ዓለም ዋንጫው ላይ መሳተፍ ይፈልግ ይመስለን ነበር ብዙዎቻችን። ነገር ግን ክርስቲያኖ ሮናልዶ አሁን ለዚህ ድረገጽ እንደተናገረው ከሆነ በዓለም ዋንጫው ላይ መሳተፍ ያልፈለገባቸው ምክንያቶች ጥያቄዎች ስላልነበሩ፣ ፍላጎቶች ስላልነበሩ አይደለም። ያው የተወሰኑ የአውሮፓ ክለቦች፣ የተወሰኑ የኤዥያ ክለቦች፣ እንደዚሁም ደግሞ የደቡብ አሜሪካ ሀገራት ክለቦች የክርስቲያኖ ሮናልዶን ፊርማ ለማግኘት ጥረት ያደርጉ እንደነበረ ራሱ ክርስቲያኖ ሮናልዶ አረጋግጦ ተናግሯል። ነገር ግን ጥረት ካደረጉት ክለቦች መካከል አንዳች ያላቸውም ቢሆን የእሱን ፊርማ የማግኘት ፍላጎታቸው አልተሳካም፣ አልተሟላም፣ አልተፈጸመም። ይህ ለምን እንደሆነ ክርስቲያኖ ሮናልዶ በይፋ አስቀምጦታል። የመጀመሪያው ምክንያት እረፍት ማድረግ እፈልጋለሁ። ከልጆቼ እና ከጆርጂኒያ ጋር በጣም ጥሩ የእረፍት ጊዜ እንዲኖረኝ ይገባል፣ ያስፈልጋል። ይሄ ለእኔ ይሄ ለቤተሰቤ ትልቅ አጋጣሚ ነው ጥሩ የእረፍት ጊዜን ለማሳለፍ። ስለዚህ ከቤተሰቦች ጋር ማሳለፍ ለምፈልገው ጊዜ ስል ይህንን ለእኛ ተጫወት የሚለውን የተለያዩ ክለቦች ጥያቄ ሳልቀበለው ቀርቻለሁ ይላል። ሁለተኛ ምክንያት አለ። አድካሚ የውድድር ሂደትን አሳልፈናል። አሁን በቂና ተመጣጣኝ ረፍት ያስፈልገናል። ከአዲሱ ውድድር መጀመር አስቀድመው መርሳት የለባቸውም። አዲሱን የውድድር ዓመት ከጨረስን በኋላ ወዲያው የ2026ቱ የዓለም ዋንጫ ይጀምራል። ያን ጊዜ በጣም አድካሚ በሆነ ሂደት ውስጥ አልፈን ዓለም ዋንጫው ላይ ደምቆ የመታየት እድላችንን ማሳሳት አልፈለግኩም። ስለዚህ ለዓለም ዋንጫው የሚገባኝን እረፍት ለዓለም ዋንጫው የሚገባኝን ዝግጅት ለማድረግ ጊዜ ስለሚያስፈልገኝ በዚህ የዓለም የክለቦች ውድድር ላይ እንደሳተፍ የጠየቁኝን ክለቦች እምቢ ብያቸዋለሁ ነው ሚለው። ስለዚህ እነዚህ ናቸው ሁለቱ የክርስቲያኖ ሮናልዶ በአለም ዋንጫው ላይ ያለመታየት ምክንያቶች። አንደኛው ከቤተሰብ ጋር የረፍት ጊዜ ማሳለፍ መፈለጉ ነው። ሁለተኛው ደግሞ ለመጪው የ2026 ዓለም ዋንጫ ተዳክሞ ላለመቅረብ አድካሚ የውድድር ዓመት፣ ከዛ እንደገና አለም ዋንጫ፣ ከዛ እንደገና የውድድር ዓመት፣ ከዛ እንደገና አለም ዋንጫ የሀገራቱ ሲመጣ ክርስቲያኖ ሮናልዶ በጠንካራ አቋሙ መገኘት እንደሚፈልግ ለዛ ደግሞ ሰውነቱ የሚገባው ሲሆን እረፍት ማግኘት ስላለበት ነው እንጂ ስላልተፈለግኩ አይደለም ብሏል ክርስቲያኖ ሮናልዶ። ይህንን የክርስቲያኖ ሮናልዶን ሀሳብ ከሰሙ በኋላ በጣም ብዙ ሰዎች ለ2026 የዓለም ዋንጫ ለክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ ምናልባት ከሆነና ከተሳካለት የረጅም ጊዜ ህልምና ጉጉቱን ሊያሳካ የሚችልበት የዓለም ዋንጫ ነው 2026። ከሀገሩ ብሔራዊ ቡድን ጋር የዓለም ዋንጫን አሸንፎ የተጫዋችነት ዘመኑን ማጠናቀቅ የሚችልበት እድል ካለ ያንን እድል አሟጠው መጠቀም የክርስቲያኖ ሮናልዶ ቀዳሚ አጀንዳ ነው። ለዛ ነው የተለየ ትኩረት መስጠት ስላለብኝ እያረፍኩ ሰውነቴን በደንብ አድርጌ ማዘጋጀትና መጠበቅ ስላለብኝ፣ ይሄ የዓለም የክለቦች ዋንጫ ይለፈኝ ያልኩት የሚል ምላሽውን ሰጥቷል ክርስቲያኖ ሮናልዶን በዓለም የክለቦች ዋንጫ ያላየነው በዚህ ምክንያት እንጂ ስላልተፈለገ አይደለም። ወደ አርሰናል ጉዳይ እንሄድ። አርሰናል የፊት መስመር ተጫዋቾችን ለማስፈረም እንግዲህ በጣም ከፍተኛ ጥረት እያደረገ የሚገኝ ክለብ ነው። እንደውም የክለቡ ደጋፊዎች በዚህ ረገድ ለምንድን ነው ጉዳዩን ቶሎ የማይጨርሰው? ለምንድን ነው ቶሎ የማያጠራቅቀው? ያሰባቸውን ተጫዋቾች በእጁ ለማስገባት ለምን ይሄንን ያህል ጊዜ ፈጀበት? እያሉ አንዳንዶች እየተሰላችው፣ አንዳንዶች ደግሞ ስጋት እየገባቸው የአርሰናልን ዜና በተመለከተ አዲስ የፊት መስመር ተጫዋች አስፈረመ መባልን ይናፍቃሉ፣ ይጓጓሉ ይሄንን መረጃ ለመስማት እስካሁን ድረስ ይሄንን ይፋ ለማድረግ የሚያስችል ያለቀ ዝውውር የለም። በአርሰናል በኩል ግን አርሰናል ሁሌም ቢሆን አማራጮቹን ያሰፋል። ለምሳሌ ከቤንጃሚን ሸሽኮ ጋር ይደረግ የነበረውን ድርድር በተመለከተ የተለያዩ ነገሮች በተለያየ ጊዜ ሲሰሙ ነበር። አሁን ቤንጃሚን ሸሽኮ ለማግኘት ከዚህ በፊት ክለቡ አርቢ ላይፕሲች የሚጠይቀው ዋጋ ቀንሷል። አሁን አርሰናል ምን ያደርጋል? ቀጥሎ ምን ይከናወናል? በጉጉት የሚጠበቅ ነገር ነው። የቪክቶር ጋዮ ኮሬሽንም ጉዳይ ብንወስድ በስፖርቲንግ ሊዝበን እና በአርሰናል መካከል ተደርጎ የነበረው ድርድር አርሰናል ልክፈል የሚለውና ስፖርቲንግ ሊዝበን ሊከፈለኝ ይገባል በሚለው መካከል ልዩነት ነበር። በሚገርም ሁኔታ አሁን ስፖርቲንግ ሊዝበኖች ለጋዮ ኮሬሽን የሚጠይቁትን ዋጋ እነሱም ቀንሰዋል። አርሰናል አሁን ምን ያደርጋል የሚለው በጉጉት ይጠበቃል። እንደነዚህ ያሉ ነገሮች እየተሰሙ ባሉበት ጊዜ ግን አሁንም አርሰናል አላረፈም። ከቤንጃሚን ሸሽኮ ሌላ ከጋዮ ኮሬሽም ውጪ የሆነን የፊት መስመር ተጫዋች ለማስፈረም ትኩረቱን ወደ ሌላ ተጫዋች አድርጓል። የአሁኑ ትኩረት ወደ ጣሊያን ይወስደናል። በጣሊያን ሴሪኤ የዘንድሮን የውድድር አመት ሶስተኛ ደረጃን ይዞ ካጠናቀቀው ከአታላንታ ሉክመንን ለማስፈረም አርሰናል ደፋቀና ማለት ጀምሯል። ይህ ተጫዋች በጣም ጥሩ ከሚባሉት የፊት መስመር ተጫዋቾች መካከል አንደኛው ነው። በተጠናቀቀው የውድድር አመት በጣሊያን ሴሪኤ ሶስተኛ ኮከብ ግባግቢ ሆኖ የጨረሰ ተጫዋች ነው። ቀደም ብሎ ለኤቨርተን ሲጫወት በፕሪሚየር ሊጉ እናውቀዋለን። እናም ን ወደ ፕሪምየር ሊጉ መመለስ ይፈልጋል። ከአታላንታ ጋር ተለያይቶ በፕሪምየር ሊጉ ከሚገኙ ክለቦች ለአንዳቸው የመፈረም ፍላጎት አለው ይህንን ተጫዋች ለማስፈረም ግን ከአርሰናል በተጨማሪ ዩቬንቱስ ከፍተኛ ፍላጎት እንዳለው እየተገለጸ ይገኛል። ይህንን ተጫዋች ለማስፈረም አርሰናል ወይም ዩቬንቱስ ወይም የተጫዋቹ ሌሎች ፈላጊዎች 50 ሚሊዮን ዩሮ ወይም 43 ሚሊዮን ፓውንድ መክፈል ይጠበቅባቸዋል። እዚህ ላይ እንደገና ደግሞ አድኦንስ የምንለው የተጫዋቹን ውጤታማነት የተጫዋቹን አስተዋጽኦ ታይቶ የሚጨምር ገንዘብ ይኖራል ተብሎ ነው እየተገለጸ ያለው እንደ ሪፖርቶቹ ሲያጠቃላለስ ከሆነ ይህንን ሉክማንን ለማስፈራም ለማስፈረም አሁን ፍላጎት ካሳዩት ክለቦች በሙሉ አርሰናል የተሻለ እድል አለው ተብሏል። ተጫዋቹም ቢሆን መድፈኛ መሆን ነው የሚፈልገው። ወደ ሰሜን ለንደን አቅንቶ የአርሰናልን ማሊያ ለብሶ ዳግም በፕሪሚየር ሊጉ የመጫወት ጉጉት አለው። ቀደም ሲል ለመጥቀስ እንደሞከር ነው በ2024/25 የውድድር ዓመት 15 ጎሎችን አስቆጥሮ የሴሪኤው ሶስተኛ ኮከብ ግብ አግቢ ደረጃ ላይ የተቀመጠ ነው። ይህ ክለብ አታላንታ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ መሳተፍ እንዲችል ካስቻሉ ተጫዋቾች መካከል አንደኛው ሎክማን ነው። ታዲያ ሎክማንን ለማግኘት አርሰናል የተጠየቀውን ገንዘብ ይከፍላል ወይ፣ ወይንስ ደግሞ ከአታላንታ ጋር ይደራደራል? እየተደራደረ የሆነ ቦታ ላይ አረፍ የሚለው አርሰናል አሁን ከሶስተኛ ተጫዋች ጋራ ድርድር እያደረገ ነው ያለው። የቤንጃሚን ሼሽኮ ድርድር ተደርገዋል፣ አረፍ ብሏል። ከጋዮ ኮሬሽ ጉዳይ ጋራ ድርድር ነበር። አሁን የሎክማን ተጀምረዋል። ሌሎች አማራጮችንም በሙሉ ያያል። በተወሰነ ደረጃ እስካሁን ድረስ ገፍቶ አልሄደበትም እንጂ የሁሊያን አልቫሬዝን እንደዚህም ደግሞ የሁጎ ኢኪቴኬ ስሙም ከአርሰናል ጋር ተያይዞ እየተነሳ እንደሆነ እናውቃለን። በዚህም ጉዳይ ላይ የተለያዩ መረጃዎችን ስናነሳ ነበረ። የጋዮ ኮሬሽን ጉዳይ ካነሳን ስለ ስፖርቲንግ ሊዝበንና ጋዮ ኮሬሽ እጅግ በጣም በርካታ ነገሮች ነበሩ። ሲነገሩ የነበረው ልጁ በስፖርቲንግ ሊዝበን በተለይ በባለቤቶቹ እንዲሁም ደግሞ በባለስልጣናቱ እጅግ በጣም ከፍተኛ ቅሬታ ውስጥ ገብቷል። አመፅም ላይ ነው። አመፅ ላይ ነው ስንል የመጀመሪያው የአመፅ መገለጫ ተደርጎ የሚታወቀው የስፖርቲንግ ሊዝበንን የማህበራዊ ድረገጾች እንደ ኢንስታግራም ያሉትን ፌስቡክ ያሉትን አንፎሎ ማድረግ ጀመረ። ከራሱ ዝርዝር ውስጥ አስወጣቸው። ይሄ ማክሮፉ እንዲታወቅለት ያደረገው ነው ተብሏል። ቪክቶር ጋዮ ኮሬሽ ከዛ በኋላ ግን ልዩነታቸው እየሰፉ እነሱ ደንገጥ ብለው ወደ እሱ ሀሳብ ስላልመጡ በአደባባይ ወጥቶ ተከድቻለሁ፣ ቃላቸውን አጥፈዋል፣ ስሜቴን ጎድተውታል ብሎ ተናገረ። ያንን ከመናገር አለፈና ደግሞ አሁንም ትንሽ ቆይቶ እነሱ የካድነው ወይም ደግሞ ያጠፍነው ቃል የለም፣ ነገሮች በተባባልናቸው መሰረት ነው የሚሄዱት። አሁንም እሱ ከስፖርቲንግ ሊዝበን የመውጣት አዲስን ክለብ የመቀላቀል ፍላጎቱን አንገታም የምናደርገው ነገር ግን ምንድን ነው የውል ማፍረሻ አንጠይቅብህም ከዛ ባነሰ ዋጋ ተደራድረን እንሸጣለን አልነው እንጂ እሱ እንደሚለው በ58 ሚሊዮን ፓውንድ እሱን ለመሸጥ ቃል አልገባንም። አሁንም ቢሆን በ58 ሚሊዮን ፓውንድ አንሸጠውም ይላሉ። ምንም እንኳን አሁን ወደዛ ዋጋ የተቀራረበ መጠን እየጠሩ ቢሆንም ያንን ከሰማን በኋላ ቪክቶር ጋዮኮሬሽ አንድ ሀሳብ ይዞ መጣ። የመጪ ሳምንት ላይ የስፖርቲንግ ሊዝበን ፕሪሲዝን ይጀምራል። እናም እሱ በግልጽ ለፕሬዚዳንቱ ደውሎ ፕሪሲዝኑ ላይ አልገኝም ደጋሚም የናንተን ማሊያ ለብሼ ወደ ሜዳ አልገባም። ይሄንን ወቁት፣ መንገዴ ላይ አትቁሙ፣ ወደ አዲስ ክለብ መሄድ እፈልጋለሁ፣ ቃላችሁን ጠብቁ። በጣም አስደሳች ጊዜያቶችን ከስፖርቲንግ ሊዝበን ጋር አሳልፌያለሁና በሰላም ብንለያይ እንቅፋት ባት ሆኖብኝ እጅግ በጣም ደስ ይለኛል የሚል መልእክቱን ለፕሬዚዳንቱ በቀጥታ አስተላልፏል። አሁን መጪው ሳምንት በጉጉት የሚጠበቀው ጋዮ ኮሬሽ እንዳስፈራራና እንደዛተው በስፖርቲንግ ሊዝበን የቅድመ ውድድር ዝግጅት ላይ አይገኝም ወይስ ይገኛል? የሚለውን ለማየት ነበር ሚዲያው በከፍተኛ ጉጉት የሚጠብቀው። የሚቀር ከሆነ ለስፖርቲንግ ሊዝበን መልእክቱ ጥሩ የሚሆን አይመስለኝም፣ ምክንያቱም እሱ በአንድ ወይም በሌላ መንገድ ከስፖርቲንግ ሊዝበን ጋር ሊለያይ ይችላል። ነገር ግን በስፖርቲንግ ሊዝበን የሚቀሩ ተጫዋቾች ከጋዮ ኮሬሽ ድርጊት ምን ይማራሉ? አለምስ ስለ አቅመ ቢሱ ስፖርቲንግ ሊዝበን ምን ሊናገር ይችላል? የሚለው በጣም በጣም በጣም ጥሩ የሚባል ውጤት አያደርገው ለስፖርቲንግ ሊዝበን ታዲያ ይሄ የገባቸው ይመስለኛል። የስፖርቲንግ ሊዝበን ሰዎች ትላንትና የነገሩንን ሲናገሩ የስፖርቲንግ ሊዝበን ፕሪሲዝን የሚጀምረው በመጪው ማክሰኞ ነው፣ ከዛ ቀደም ብሎ ተጫዋቹ እንደማይገኝ አሳውቋል። ከዚህ በኋላ የስፖርቲንግ ሊዝበንን ማሊያ ለብሶ ወደ ሜዳ እንደማይገባም አረጋግጦ ነው የተናገረው። አሁን ስፖርቲንግ ሊዝበኖች ያደረጉት ነገር በእኔ እምነት የብልህ ሰው ድርጊት፣ የአስተዋይ ሰው ድርጊት ነው ያደረጉት። እነሱ ያሉት ምንድን ነው የስፖርቲንግ ሊዝበኖ ጋዮ ኮሬሽ የአንድ ሳምንት ተጨማሪ እረፍት ተሰጥቶታል። አንድ ሳምንት ተጨማሪ አርፎ ነው ወደኛ መምጣት የሚጠበቅበት ብለዋል። ቀኑ እየደረሰ ነው። ጋዮ ኮሬሽ ሀሳቡን አልቀየረም። አልገኝም እንዳለ ነው። ስለዚህ አሁን እሱ የማይገኝ ከሆነ የማይገኘው ስፖርቲንግ ሊዝበን ፈቅዶለት እንጂ ራሱ በጉልበተኝነት ስሜት የዝውውሩ አለማለቅ አስከፍቶት በፎከረው ወይም ደግሞ ቀደም ብሎ በገለጸው መንገድ የተፈጸመ እንደሆነ እንዳንረዳ ቀደም ብለው የአንድ ተጨማሪ ሳምንት የእረፍት ጊዜ እንደፈቀዱለት ተናገሩ። ምን ነው ከሌሎቹ ተጫዋቾች ተለይታችሁ ለሱ ብቻ የአንድ ሳምንት ተጨማሪ ረፍት ሰጣችሁት በተባሉ ጊዜ ለስዊድን ብሔራዊ ቡድን ግዳጅ ላይ ስለነበረ ተጨማሪ እረፍት ያስፈልገዋል በሚል ነው እንጂ የእሱ ወደ ስፖርቲንግ ሊዝበን ፕሪሲዝን አልመጣም ዳግም የስፖርቲንግ ሊዝበንን ማሊያ አልለብስም ስላለ አይደለም፣ በጭራሽ ከዛ ጋር የሚያገናኘው ነገር የለም አሉ። ነገር ግን ሚዲያው ባደረገው ማጣራት የስዊድን ብሔራዊ ቡድን አሰልጣኝ ጋዮ ኮሬሽን እረፍት ሰጥተውታል። እሳቸውም ስለዚህ አሁን ተጨማሪ እረፍት የሚያስፈልገው ተጫዋች ስለሆነ አይደለም። ስፖርቲንግ ሊዝበን የተካረረው ነገር የበለጠ እሱ ቀረ ተብሎ ዜና እንዳይሆን፣ ለስፖርቲንግ ሊዝበን መልእክቱ መጥፎ እንዳይሆን ቶሎ ብለው የእሳቸው ወይም የክለቡ ውሳኔ እንደሆነ አለም ያው ቀው ዘንድ ነው። ተጨማሪ አንድ ሳምንት እረፍት ለቪክቶር ጋዮ ኮሬሽ መሰጠቱ እየተናገረው አሁን ላይሄድ ይችላል። በሚቀጥለው ሳምንት ፕሪሲዝኑ ሲጀመር ከስፖርቲንግ ሊዝበን ተጫዋቾች መካከል አንዱ ሆኖ እንደማናየው እርግጠኞች ነን። የቀረው ግን ሊዝበን ስለፈቀደለት እንጂ እሱ ጉልበተኛ ስለሆነ አይደለም እንዲህ እንድንረዳ ነው ስፖርቲንግ ሊዝበኖች የፈለጉት ታዲያ በእነዚህ በሚጨምሩት አንድ ሳምንታት ውስጥ ምንድን ነው የሚፈጠረው ምን አዲስ ነገር ይጠበቃል ነው እንግዲህ እዚህ ላይ ነው ማንቸስተር ዩናይትድ አርሰናል ምናልባትም በተወሰነ ደረጃ ሊቨርፑል የቪክቶር ጋዮኮሬሽን ጉዳይ ለመጨረስ ምን ያደርጋሉ ምን ተግባር ይፈጽማሉ የሚለውን በጉጉት የምንጠብቀው አሁን ሁኔታዎች ይበልጥ ተመቻችተውላቸዋል ተጨማሪ ጊዜም ተሰጥተዋል ሐምሌ አንድ ጀምሮ ደግሞ ትናንትና ለመግለጽ እንደሞከር ነው የፋይናንሻል ቢዝነሱ ሪሴት ተደርጎ በአዲስ መንገድ የሚጀምርበት ነው። ፒኤስአር በተወሰነ ደረጃ ለነ ማንቸስተር ዩናይትድ ነፃነት የሚሰጥበት ከመቀደሙ መጨነቅ የሚወጡበት ስለሆነ ይሄ የሚያገኙት ነፃነት እንዲህ ያለውን የስፖርቲንግ ሊዝበንን እና የቪክቶር ጋዮኮሬሽን አለመግባባት እንደነዚህ ያሉ ቀናት መፈቃቀዳቸውን ይበልጥ ሊጠቀሙበት ይችሉ ይሆን የሚለውን እናያለን። ወደ ማንቸስተር ዩናይትድ ጉዳይ እንሄድ። ማንቸስተር ዩናይትድ ማሰናበት ለሚፈልጋቸው ተጫዋቾች በሚሊዮኖች የሚቆጠር ገንዘብ ሊከፍል ነው። ይህንን የሚያደርግበት ምክንያት ምንድን ነው? እንግዲህ የእንግሊዝ ጋዜጦች በተለይ ዘ ቴሌግራፍ ያወጣው መረጃ የሚገልጸው ማንቸስተር ዩናይትድ ማሰናበት የሚፈልጋቸው ተጫዋቾች አሉ። እነዚህ ተጫዋቾች በአንድ በኩል አሌሃንድሮ ጋርናቾ፣ ማርከስ ራሽፎርድ፣ አንቶኒ፣ ጄይደን ሳንቾ በተወሰነ ደረጃ ደግሞ ራስመስ ሆይሎንን የሚወስድለት ቢያገኝ በጣም ደስ ይለዋል። የበለጠ በአሰልጣኝ ሩበን አሞሪም አይፈለጉም የተባሉት ምናልባት ማንቸስተር ዩናይትድን በቻለው ፍጥነት ከክለቡ ሊያሰናብታቸው ይፈልጋል የሚባሉ ተጫዋቾች አሌሃንድሮ ጋርናቾ፣ ማርከስ ራሽፎርድ፣ አንቶኒና ጄደን ሳንቾ ናቸው። ሶስቱ ላይ ያለው የጥላቻ ስሜት፣ ሶስቱ ላይ ያለው ያለመፈለግ ስሜት ደግሞ ያይላል። እነዚህ ሶስቱ ተጫዋቾች እስከ 2028 ድረስ ከማንቸስተር ዩናይትድ ጋር ውል ያላቸው ተጫዋቾች ናቸው። ታዲያ ይሄ ውላቸው ምን መብት ይሰጣቸዋል በውላቸው መሰረት ማንቸስተር ዩናይትድ ሳምንታዊ ደሞዛቸውን እንዲከፍል ይገደዳል የነዚህ ተጫዋቾች ሳምንታዊ ደሞዝ ደግሞ እጅግ በጣም ብዙ ነው በሌላ በኩል ከሜዳ ውጭ ዝግጅቱም ከመጀመሩ አስቀድሞ የተጫዋቾቹ የሜዳ ውጭ ድርጊት ማንቸስተር ዩናይትድን በበጎ እንዳናነሳው አድርገዋል የመሳሌው የበቀደሙ የአሌሃንድሮ ጋርናቾ የአስቶን ቪላን ማሊያ ለብሶ ራሽፎርድ የሚል ጽሑፍ ያለበትን የቪላን ማሊያ ለብሶ በሶሻል ሚዲያው ላይ ያንን ምስል እንድንጋራ ማድረጉ ውጥረቱን አይሎታል። በማንቸስተር ዩናይትድ ደጋፊዎችም ዘንድ በጣም የተጠላና የተኮነነ ድርጊትን ፈጽሟል። አሁን ማንቸስተር ዩናይትድ መልቀቅ የሚፈልጋቸውን ተጫዋቾች የተወሰኑ ክለቦች ደግሞ ማስፈረም ይፈልጋሉ፣ መግዛት ይፈልጋሉ። እነዚህ ከማንቸስተር ዩናይትድ አሌሃንድሮ ጋርናቾን፣ ማርከስ ራሽፎርድን፣ አንቶኒን አይነት ተጫዋቾች መግዛት የሚፈልጉት ክለቦች አንድ ነገር ተረድተዋል። ማንቸስተር ዩናይትድ የውድድር አመቱ ከመጀመሩ በፊት እነዚህን ተጫዋቾች ከእጁ ማውጣት እንደሚፈልግ፣ ከእነዚህ ተጫዋቾች ጋር መለያየት በጣም ፈጣን የሆነ መለያየት እንደሚፈልግ አውቀዋል። ስለዚህ ይህንን ስላወቁ እነሱ ኮራጀነን ሊሉ ነው። ማንቸስተር ዩናይትድ ምንም ማድረግ አይችልም ከመሸኘት ውጪ። ያለውን አማራጭ በሙሉ ማን ዩናይትድ አይፈልገውም። ስለዚህ ማንቸስተር ዩናይትድ እነዚህን ልጆች መሸኘት ያለበትን ሸኝቱ? አዳዲሶቹን ተጫዋቾች ወደ ቡድኑ ቀላቅሎ ለመዘጋጀት ሲል ነው እንግዲህ ለተጫዋቾቹ ገንዘብን ቢሆን ከፍሎ ሽኝታቸውን ማፋጠን የሚፈልገው። ምክንያቱም አሁን ገዢ ክለቦች በክለቡና በተጫዋቾቹ መካከል ያለውን የተካረረ ግንኙነት መጠቀሚያ ማድረግ ፈልገዋል። አውቀዋል። ማንቸስተር ዩናይትድ ቸኩሏል። አውቀዋል ተጫዋቾቹ ደግሞ ለዘብተኛ ሆነዋል። ስለዚህ በመሃል እነሱ አድቫንቴጃቸውን ለመምታት የሚያደርጉትን ጥረት ለተጫዋቾቹ ገንዘብን ቢሆን ከፍሎ ማንቸስተር ዩናይትድ አራቱን ተጫዋቾች ከእጁ ማስወጣት ይፈልጋል። የጄደን ሳንቾ መስመር እየያዘ ነው። የሶስቱ ተጫዋቾች ግን አሁንም አስቸጋሪ እንደሆነ ቀጥሏል። በነገራችን ላይ እነዚህ ተጫዋቾች በውሰት ከማንቸስተር ዩናይትድ የሚወጡ መሆኑን የማንቸስተር ዩናይትድ ባለስልጣናት አይፈልጉትም። ለእነዚህ ተጫዋቾች ማንቸስተር ዩናይትድ ከዚህ በኋላ በደሞዝ መልክ የሚያወጣ ወጪ እንዲኖር አይፈልጉም። ለምሳሌ ባለፈው የውድድር ዓመት ሪያል ቤቲስና የማንቸስተር ዩናይትድ ስምምነት ለአንቶኒ ማንቸስተር ዩናይትድ 14 በመቶውን ደሞዝ ይከፍላል፣ ሪያል ቤቲስ 86 በመቶውን ደሞዝ ይከፍላል የሚል ነበር። ይህንን አይነት 14 በመቶ የተጫዋቹን ደሞዝ እየሸፈነው መቀጠል ማንቸስተር ዩናይትድ አልፈልገውም እያለ ነው። አስቶን ቪላ ማርከስ ራሽፎርድን ሲዋ 75 በመቶ ደሞዙን ነው የሚከፍለው። በርግጥ በቪላ ቆይታው ራሽፎርድ ውጤታማ የሚሆን ከሆነ የደሞዙን 90 በመቶ አስቶን ቪላ እንዲሸፍን ስምምነታቸው ያስገድዳል። ተባለ በዚያ ግን የተወሰነ ደሞዝ ለማርከስ ራሽፎርድ የመክፈል ግዴታ ነበረበት። ማንቸስተር ዩናይትድ 25 በመቶ የተጫዋቹን ደሞዝ ይሸፍን ነበር። ሌሎች ለሚጠቀሙበት እኔ እየከፈልኩኝ ለምንድን ነው የምቀጥለው የሚል አቋም ነበረው ማንቸስተር ዩናይትድ። ይህንን አቋሙን ነው ሪፍሌክት እያደረገ ያለው ይሄ እንዲቀጥል አይፈልግም። በነገራችን ላይ የሚሸጣቸው ለራይቫሎቹ ሊሆን ይችላል፣ እንደገና ገንዘብ ለመክፈል ሊገደድ ይችል ይሆናል። ምን ያህል በማንቸስተር ዩናይትድ እና ተጫዋቾች መካከል ያለው ግንኙነት ቶክሲክ እንደሆነ ከዚህ መረዳት የሚቻል ይመስለኛል። ለማሰናበት ሲል ማሰናበት የሚፈልገው ደግሞ በፍጥነት ስለሆነ ማንቸስተር ዩናይትድ ወጪ አውጥቶም ቢሆን እነዚህን ተጫዋቾች ለመሸኘት እየተዘጋጀ ነው ይላል። ቴሌግራፍ በብሪያን ኤምቤሞ ጉዳይ የተሰማውን አዲስ መረጃ ደግሞ እናንሳ። ብሪያን ኤምቤሞ እንግዲህ ከብሬንትፎርድ ወደ ማንቸስተር ዩናይትድ መዘዋወሩ የማይቀር ይሉታል በጣም ትልልቅ የሚባሉት የእንግሊዝ ጋዜጦች። ማንቸስተር ዩናይትድ ለዚህ ተጫዋች ዝውውር መጀመሪያ 55 ሚሊዮን ፓውንድ አቀረበ። ብሬንትፎርድ ወዲያው ነው ውድቅ ያደረገው። በነገራችን ላይ 55 ሚሊዮን ፓውንድ ሲባል 45 ሚሊዮን ፓውንዱ የዝውውር ክፍያ ይሆናል። 10 ሚሊዮን ፓውንዱ ደግሞ ተጫዋቹ በማንቸስተር ዩናይትድ ቆይታው የሚኖረውን ውጤታማነት እየ ታየ ለሚከፈል በሚል ነበር ማንቸስተር ዩናይትድ ሐሳብ ያቀረበው። ብሬንትፎርድ አልተቀበለውም እንጂ ሁለተኛው ማንቸስተር ዩናይትድ ያቀረበው የዝውውር ሂሳብ 55 ሚሊዮን ፓውንድ በቀጥታ በዝውውር ክፍያ የሚፈጸም፣ 7.5 ሚሊዮን ፓውንድ ደግሞ አድኦንስ እንዲሆን ነው። አሁን ይሄ በድምሩ 62.5 ሚሊዮን ፓውንድ ደረሰ ማለት ነው። ይሄ ማለት ከማቲያስ ኩኒያ ጋር እኩል የዝውውር ወጪ አስወጡ ማለት ነው። ኤምቤሞና ማቲያስ ኩኛ ይህንን ብሬንትፎርድ ይቀበለዋል ሲባል የነበረ ቢሆንም ብሬንትፎርድ ግን አልተቀበልኩትም ብሎ ውድቅ አደረገው። በብዙ ሚዲያዎች እምነት የማንቸስተር ዩናይትድና የብሬንትፎርድ ግንኙነት በዚህ ብሬንትፎርድ ሁለተኛውን የተጫዋቹን የዝውውር ጥያቄ ማንቸስተር ዩናይትድ ያቀረበውን 625 ሚሊዮን ፓውንድ ውድቅ ሲያደርገው አልተቋረጠም። አሁንም ማንቸስተር ዩናይትድና ብሬንትፎርድ እየተደራደሩ ነው። አብዛኛዎቹ ሚዲያዎች የሚቀጥለው ሳምንት መጨረሻ ድረስ ብሪያን ኤምቤሞ የማንቸስተር ዩናይትድ ተጫዋች መሆኑን እናረጋግጣለን ብለው በእርግጠኝነት እየተናገሩ ይገኛሉ። ይህንን ካነሳን በኋላ አሁን አዲሱ መረጃ የሚለው ምንድን ነው? እኔ ብሪያን ኤምቤሞን የሚሸጥላችሁ ብሎ ብሬንትፎርድ ዋጋ ቆርጧል ነው። ገንዘብ መጠን ጠቅሶ ለማንቸስተር ዩናይትድ መልእክቱን አስተላልፏል ነው። ይሄ የገንዘብ መጠን ደግሞ 65 ሚሊዮን ፓውንድ ነው። እንግዲህ በ62.5 ሚሊዮን ፓውንድ ልጁን አልሸጥም ያለው ብሬንትፎርድ 65 ሚሊዮን ፓውንድ ይገባኛል ካለ ማንቸስተር ዩናይትድ ልስጣችሁ ባለውና ብሬንትፎርድ ይገባኛል ባለው መካከል ያለው ሁለት ነጥብ አምስት ሚሊዮን ፓውንድ ብቻ ነው። ይሄ ሁለት ነጥብ አምስት ሚሊዮን ፓውንድ ደግሞ ጉልበት ኖሮት ማንቸስተር ዩናይትድንና ብሬንትፎርድን በገበያ አያፋርሳቸውም ነው የሚዲያዎቹ እምነት። ስለዚህ ማንቸስተር ዩናይትድ ወደ ላይ ለመጠጋት ብሬንትፎርድን በተወሰነ ደረጃ ላላ ለማድረግ በሚቀጥሉት ቀናት የሚደራደሩት ድርድር ውጤት ያመጣል ተብሎ ነው የሚጠበቀው። እንግዲህ 65 ሚሊዮን ፓውንድ ሲባል አሁንም ማሰብ ያለብን ሙሉ በሙሉ 65 ሚሊዮን ፓውንዱም ለተጫዋቹ ዝውውር የሚከፈል የትራንስፈር ፊ አይደለም፣ ወይም ይሄ ቤዝ ፔመንት የሚባለው አይደለም። 65 ሚሊዮን ፓውንዱ የተወሰኑ የትራንስፈር ፊ ይሆናል፣ የተወሰነው ደግሞ አድኦንስ ይሆናል 2.5

ልክፈል የሚለው መጠንና ብሬንት ፎርድ ይገባኛል በሚለው መካከል ያለው ልዩነት ነው። ይህንን ልዩነት ለማጥበብ የሚሰሩት ስራ ምን ውጤት ያመጣል የሚለውን ደግሞ ተከታትለን ወደ እናንተ እናመጣለን። ደግሞ ተመልሰ ልንመጣ ነው። አዳዲስ የተለያዩ ክለቦችን መረጃዎች ይዘን እናገኛችኋለን። ግን ስንመጣ ሸገር ስፖርት ዊዛ በበግደይ የሚለውን ይህንን ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኖት፣ ሊንኩን አጋሩና እንብዛ እንላለን። በያላችሁበት ሁላችሁ ሰላም።